ነገር ሶልቭ አይደረግም። ምክንያቱም ግማሹ ሀገር አፍራሽ ነው፣ ግማሹ የባንዳልጅ ነው ነው መቼም መቼም መቼም ውስጥ ያለው ነገር ሶልቭ አይደረግም። ምክንያቱም ግማሹ ሀገር ሰላም ጠና ስደን የተከበራቸው ጉባልቸ ኢትዮጵያ ቤተሰቦች ደግሞ ተጋልጠናል፣ ህዝቡም ሸሽቶናል የሚል አሁንም የብሶት ንግግር ነው። ይሄ በተለያዩ ቦታዎች ላይ ተሰብስበው የሚወያዩትን ነገር በሰብሰብ አድርገን ለትዝብት ያክልኛም አብረውን ላሉ ወንድሞች ጠቅላላ ግንዛቤ ለመስጠት የምናደርገው ነገር ነው። እስኪ እንስማ፣ አብረን ቆይ እንስማ። የውጭን ፖለቲካ ካላስተካከል ነው መቼም መቼም መቼም ውስጥ ያለው ነገር ሶልቭ አይደረግም። ምክንያቱም ግማሹ ሀገር አፍራሽ ነው፣ ግማሹ የባንዳ ልጅ ነው፣ ግማሹ ለጥቅሙ ብሎ የኢትዮጵያን ህዝብ በጠቅላላ በግማሽ ቢነድ ጉዳዩ አልሆነ ነው። ኤርትራን ሳንክሽን ሁላ ማድረግ አለብን የኢትዮጵያን ዊከናት አፎርድ እንትን ለማለት ብለው እስከ መናገር ድረስ እየደረሱ ያሉበት ነው። አዳሜ በኢትዮጵያ ስም ሰንክሽንም ለማድረግ ብሎ የሚሯሯጥ የባንዳ አይነት በጠቅላላ አለ። ተርዝ ባንዳ በሻዕቢያ በኩል ያለውን፣ በአጠቃላይ በሱዳን በኩል ያለውን ነገር እያየን ኢግኖር የምናረገው ነገር አይደለም። ወደድካችሁም ጠላችሁም እኔ ይህን መንግስት የፈለጋችሁትን ነገር ብታደረጉት አንድ ላይ አንድ ላይ እንኳን ተቀምጣችሁ በአይዲዮሎጂ እንኳን ተሰምጣችሁ ይሄንን በእንደዚህ አይነት መንገድ እንመራለን የሚል አስተሳሰብ እንኳን አይቼባችሁ ቢሆን ኖሮ ኦነስትሊ ይነዋት ሜይ ቢ እንትን ከሚል ይሄ መንግስት እንትን ብሎ ዝበረር ሪፕሌስ ለላችሁ ይችላሉ። መደራጀት ያልቻለ አብሮ መቆም ያልቻለ እንዲህ በዚህ ሰዓት ላይ በጂኦፖለቲካ በጠቅላላ ኢትዮጵያ ላይ ሱዳን ውስጥ የሀፕን እያደረገ ያለው ነገር በጠቅላላ ኢትዮጵያን ውስጥ ይሆናል ብሎ በሚጠበቅበት ሰዓት ኢትዮጵያ ሰርቫይቭ አርጋ ያንን በጠቅላላ ባለችበት ሰዓት ላይ ነው፣ ይሄ ነገር በዚህ ሰዓት አይሆንም። ወደድንም ጠላንም አወር ደስኒ ሁላችንም መውሰድ መቻል አለብን ብዬ ነው ማምነው። ሙቪ ይሄ እንደምታዩት እንግዲህ ሲጀመር እንዳልነው ነው። በቃ ሁሉም በየሰፈሩ አጥፍቶ እንዲጠፋ ተደርጎ የተሰራ ጠላት እንደሆኑ ኮምፒውተር ኬስ ሰሩ የሆኑ የተለያዩ ቁልፎች ተደርጎ የተሰራ የጥላት መጫወቻ ሆኖ የመጣ ጥላት የተረከለትን የጥፋት ትርክት አነግቦ እርስ በእርሱ ሳይተዋወቅ እንደተገናኘ ለመባላት የሚደርስ ሆኖ ነው የተነሳው። ስፖንሰር የሚያደርጋችሁን ወደኋላ እዩ። ፖለቲከኞችም ሆነ ሌሎች ኃይላት እዩ፣ ወደ ኋላ እዩ። ማን ነው እናንተን እያገዛችሁ ያለ? ያገዛችሁ ኃይል ምን ምን ነው የሚሰጣችሁ? መሳሪያ ብቻ ነው የሚሰጣችሁ መግደያ ብቻ ነው የሚሰጣችሁ። ማዳኛ አይሰጣችሁም። ድርድር፣ ሰላም፣ አማራጭን አይነግራችሁም። ልሰብሰብ ብትሉም ይመታችኋል። ህዝብን ባጎሳቆላችሁ ቁጥር በፈጠራችሁት ነውር፣ በዛ ልክ በዛ እያስፈራራ ወደፊት እየጋለበ ነው የሚሄደው። አንድ ሳትሆኑ፣ አብራችሁ ሳትቆሙ፣ ሳትተዋወቁ፣ መሪ ሳትመርጡ፣ መርህ ሳይኖራችሁ፣ ከህዝብ ጋር በፍቅር እንዲሁ በማስመሰል እንኳን በፍቅር አንድ ለመሆን ሳትሞክሩ እንዴት ነው ሌላ ጥላት የምታበጁት? እንዴት ነው ሌላ ጥላት አበጅታችሁስ የምታሸንፉት? እያል ያልነው ነው። እዚጋም የሚያወሩት አንድ ያልሆነ ማህበረሰብ አንድ ያልሆነ ማንኛውም ኃይል የትም ቦታ ላይ ቢሆን ማንም በቀላሉ የሚያጠፋው እሱም እንደዛ ተበታትኖ ነው የሄደው። በቶሎ ለመጥፋት ጠላቶቹን በላዩ ላይ ቶሎ እንዲያጠፉት አቅም እንዲያገኙ የሚያደርግ አሰላለፍና ደረጃጀት እንጂ ድል የማይታሰብ ነው ሞቱን ቶሎ የሚያፋጥን ማለት ነው። ተበታትኖ እጅግ ብዙ ጠላቶችን በየአፉ የሚበትን መርህና መሪ የሌለው መነሻና መዳረሻ የሌለው ከአነሳሱ የጠላት የመጨረሻ ርካሽ አቋቋምን ይዞ የጠላትን ተልኮ ተሸክሞ ማንም እንዳገኘ በጭካኔ እንዲያጠፋው የሚችል አቋቋምን ቁሞ ጠላትን ማሸነፍ እንደማይቻል ይታወቃል። አሁንም የምንለው እኮ አነጋገራችሁ አቋቋማችሁ፣ አወራራችሁ በሙሉ ጥላትን የሚያጀግን እንጂ ጥላትን የሚያጎለምስ እንጂ የእናንተን አቅም ይፈጥር አይደለም ነው። እሱን ነው እያየን ያንን። ሙቪንግ ፎርዋርድ ምንድን ነው ማድረግ ያለብን? ይሄ ሶሻል ሚዲያ ላይ የምታዩት ግማሹ እኛ አይደለንም። ሶማሌዎች አሉ፣ አካውንቶች ውስጥ ጅቡቲዎች አሉ፣ ሻዕቢያዎች አሉ። በአጠቃላይ የምታዩት እንደ ኢትዮጵያዊ ከሆነ ሙቪንግ ፎርዋርድ ወይ እንደ ህዝብ መወሰን ያለብን ነገር አለ። ሙቪንግ ፎርዋርድ ይህንን ነገር ምን ማድረግ አለብን ብለን ራሳችንን መጠየቅ መቻል አለብን። ቢፎር ሱ ላይ አለበለዚያ እንዳሻንጉሊት ህዝባችንን በጠቅላላ ሲያባሉ በዚህ ሰዓት ላይ ይሄ ጊዜው አይደለም ብለ ፖዝ እንድታረግ ናሽናል ኢንትረስት ቆሞ አይጠብቅህም። አንተ ፈለግከው አልፈለግከው ዘንድሮ አልፈልገውም ካልከው አይገረንቲዩ 34 ዓመት ካምፎም ናው ነው ልጠጠይቅ የምችለው ሜሪ፣ የዓለም ፖለቲካ በሚቀያየር ጊዜ የዛን ጊዜም ኢትዮጵያን ወደብ እንዳይኖራት አድርገው ያስቀሩበት ታይም በዘጠና አንድ ላይ ሱማሌላንድ አገር መሆን ሲኖርባት እኛ ገና ለገና ከነሱ ጋር ሪሌሽንሽፕ እንፈጥራለን ገና ለገና ከነሱ ጋር ሪሌሽንሽፕ እንፈጥራለን ብለው እነሱን እንኳን እንደ አገር ሬኮግናይዝ እንዳይደረጉ ያደረጉበት ጊዜ ነው። ወደድንም ጠላንም አያገባንም የሚል ከሆነ አጋራንቲ ዩ በዚህ ሰዓት ላይ ሻዕቢያዎች ውጭ ብለው የሚያወሩት ነገር ቢኖር ሂድና፣ ጎትህ ልጅ፣ አክስት ልጅ ባንዳ ከሆነ ግደል እያሉ ህዝባችንን አሳልፈን ልንሰጥበት ፈጠው አፋቸውን ሞልተው በየሶሻል ሚዲያው ላይ እንደዛ መናገር የጀመሩበት ጊዜ ነው። ያለ መከላከያ ዊክ ነው። በመጀመሪያ ደረጃ አማራን ህዝብ መከላከያ መከላከያ የኢትዮጵያ መከላከያ የከፈለውን እኔ በደንብ ጠንቅቄ ያውቃለሁ። ያንን መካድ ማለት ውርደት ነው። አብረው ተባብረው ከፋኖም ጋር ከአማራ ስፔሻል ፎርስ ጋር አብረው ተባብረው ያደረጉትን ሳክሪፋይስ መካድ በጣም በጣም ወንጀል ነው። የቆሰሉት የሞቱት አትሊስት የእነሱ ደም ይወቅሳቸዋል። ሲወቀሱ እንኳን ስሰማ በተለይ ደግሞ በምን አይነት ወይ እየተዋጓቸው እንኳን እንደሆነ ምን አይነት ፋይት እንኳን እንደተደረገ በዚህ ሶስት ዓመት ውስጥ ዊኦል ነው ዳት መከላከያ ዊክ ነው ብላችሁ የምታምኑ ከሆነ ያ እንግዲህ ግልጽ የሆነ ጦርነት እንትን ሲመጣ ያ የምናየው ይሆናል ማለት ነው። ለማንኛውም እንደ አገር በዚህ ጊዜ አይደለም የኢትዮጵያን ፖለቲካ መቼም ነው የምነግራችሁ እኔ የማምነው ነው የምነግራችሁ። የውጭውን ፖለቲካ ካላስተካከል ነው መቼም መቼም መቼም ውስጥ ያለው ነገር ሶልቭ አይደረግም። ምክንያቱም ግማሹ አገር አፍራሽ ነው፣ ግማሹ የባንዳ ልጅ ነው፣ ግማሹ ለጥቅሙ ብሎ የኢትዮጵያን ህዝብ በጠቅላላ በግማሽ ቢነድ ጉዳዩ አልሆነ ነው። ደራጀታልቻ እዚህ ላይ ዋናው ነገር መያዝም ያለበት የባንዳ ልጅ የዛም ሆነ ምንም ሆነ ያንን ለማስታረቅ የሚችል ይህን ያክል ካወቅን ለዛ መፍትሄ የሚሆን ነገር በቤት ውስጥ በሀገር ውስጥ አብሮ በመቆም ጥላትን የጥላትን እጅ የጥፋት እጅ ቆርጦ ጥሎ አንድ ለመሆን ጥረት ማድረግ ችግሩን በዘላቂነት በቤት ውስጥ መፍታት፣ የውጭ ፖለቲካ ኢትዮጵያ እንደ አንድ ቆማ እንዳንድ ማህበረሰብ እስካልሆነ ድረስ ማንም መጡ የኛን ጉዳይ ሊፈታ አይችልም። ለዛ እኮ ነው የውጭ አምላኪዎች በመሆናችን ጥገኛ እንድንሆንና ባለን ነገር ላይ ሁሉ እንድናፍር እንድንሸማቀቅ ተደርገን ተሰርተን፣ የራሱን ናቂ የሰውን አፋቂ ሆነን ተሰርተን። ለዛ ነው ለውጥ አልባና የማንም ነጫጭባ መጫወቻ ሆነን የቀጠልን ነው። አሁንም ውጭ አምላኪዎች ከመሆን ባለፈ ማንንም ብታመልኩ ብናመልክ ብንጠይቅ ተጨማሪ አቅም የሚጠቅመን ከሆነ ብቻ አይተን መዝነን ከእኛ ጋር ተጨማሪ ግብአት ሊሆነን ከቻለ ብቻ የምንወስደው እንጂ እንደ ዋና ሜጀር ተደርጎ ሊከወን የሚችል ምንም አይነት ዲሞክራሲ ምንም አይነት የህግ አማራጭ ምንም አይነት ነገር አያስፈልጋትም ኢትዮጵያ። የውጭ ዘራሽ በሽታ የገባው በእርዳታ በዲሞክራሲ በምርጫና መሰል ነገሮች ነው፣ በስልጣኔ መሰል ነው። ብልግናን ያሰለጥናሉ። ኮምፒውተርና ሌላ ጠቃሚ ዘመኑን የሚመጥኑ ቴክኖሎጂካል ነገሮችን አይሰጡም። የአምስት ሚሊዮን ብር ድሽቃ ብሬን ትልካላችሁ ታስልካላችሁ ይልካሉ እነሱም የአስር ሺህ ብር የሀያ ሺህ ብር ጀኔሬተር ገዝቶ ግን ገበሬው መስኖ የሚጠቀምበትን ነገር እሚሰጥ የለም። ይሄው መንገድ ገንዘብ ሰብስባችሁ ውጭ ያላችሁ በዚህ ላይ የምትፈተፍቱ ሰዎችም፣ ወይም የውጭ ተላላኪ አገር አፍራሾችም ብትሆኑ ሀገርን ለማፍረስ የተሰራውን መንገድ የሚዘጋ ገሎ ሟች የሆነ ወጣት ፈጥራችኋል። ያንን አስታጥቃችኋል። እናት አባቱን የሚዘርፍ የሚያዘርፍ ስራ ሰርታችኋል። ነገር ግን መንገድ የሚሰራ የለም። ፕሮጀክቶችን ሁሉ እንዲስተጓጎሉ ያደረጋችሁ ነውርንን ነው የምትፈጽሙት። ሰው አሁን ሰው የሆነ ሁሉ ቆም ብሎ ያስብ፣ ሀገሩ እንደ ሀገር ይቀበል፣ የሀገሩ ባለቤት ይሁን። በሁሉም ነገር ላይ አጀንዳው ሀገር፣ አጀንዳው እውነት፣ አጀንዳው ሰውነት ይሁንና ጠላት ከሰራው የዘረኝነት የብሔር ይህ የመከፋፈልና የመገነጣጠል የማነስ ከሆነ ጠላት ከሰሮ በሽታ ውስጥ ራሱን ያውጣ። ያ ባልሆነበት ሁኔታ ላይ እነ እከሌ ውጭ ያለው ፖለቲካ አይደለም። ኢትዮጵያን ነጻ የሚያውጣት ኢትዮጵያን ነጻ የሚያውጣት ኢትዮጵያውያን በራሳቸው ጉዳይ ላይ ባለቤት ሆነው ሲቆሙ፣ ሲወስኑና ሲነጋገሩ ብቻ ነው። እሱን እናድርግ። ከዛ ቀጥለን ሌሎች እኛ ስንኖር የሚመጡ ተጨማሪ አቅም የምናደርጋቸው ናቸው። በሀገራችን ጉዳይ ላይ ሌሎች መጠው የሚፈተፍቱበት ከሆነ የነሱ ሰጠናል አስረክበናል ያሉትን እየተቀበሉ መጓዝ መጋለብና መረገጥ ነው የሚሆነው። እሱ ደግሞ ከዚህ በኋላ አይቀጥልም። አቋማችሁን አስተካክሉ የሚል መልእክትም አለ የኔ እዚህ ንግግር ላይ ማለት ነው። ሀይል አማራንም ሆነ ኢትዮጵያን ፕሮቴክት ማድረግ ይችላል ብዬ አላምንም። የኔ ስታንድ ያ ነው። ስትለወጥ ስትደራጅ ምናምን ነገር ሀሳቤ ልለውጥ እችላለሁ። በዛ ነው የማምነው። እኔ ኢትዮጵያ ውስጥ ሁላችሁም እዚሁ ላይ ያላችሁት በጠቃላይ የምመኘው ነገር ያስሚ ምንድን ነው ብትሉኝ፣ ኢንዲቪጁዋል ራይት ኢትዮጵያ ሁላችንም እኩል እኩልነትን ባ ይመኛለሁ። ያ ፖለቲካ ግን ከአማራ መምጣት አለበት ብዬ አላምንም። ምክንያቱም ትርክት የተሰራው ህዝቤ ላይ ነው እንዳለ ይወስን። እኛ አይዶንት ቲንክ ከኛ ይከብደናል ብዬ አላምነም ሁሌም የምናምንበት ነገር ነው ብዬ ስለማምን ማለት ነው ከኛ ላይ የተሰራው ትርክት ላይ ግን ተነስቶ መልሶ በእኛ ስም መደረግ የለበትም ብዬ ነው ማምነው። የኤትኒክ ፌደራሊዝም አልፈልግም የሚል የሌላ ብሔር ፖለቲከኞች በጠቅላላ እኛ ከዚህ ብሔር ነን አንፈልግም የሚል ይቃወሙ እና የዜጋ ፖለቲከኞቹ እነሱ እንድትጠይቋቸው ከአማራ ላይ ትቸገራላችሁ ብዬ አላምንም አማራ ፖለቲካ ላይ ግን ተጣብጣችሁ የአማራ በዚህ መንገድ ካልሄደ ስትሉ ቤዚክ አማራን እያደቀ የአማራን ኢኮኖሚ እያወደምክ የአማራን ህዝብ እየገደልክ ስልጣን ላይ ልምጣ እያልከኝ ስለሆነ ለዛ ነው መቃወማችሁ እኔ ያንን ፊግር አውት ያደረጋችሁለት ሜይ ቢ ከሌላው ከኦሮሞ ከሱማሌ ከአፋር ያለውን ፖለቲካ ያለውን እንትን መጠየቅ ትጀምራላችሁ ብዬ ስለማምን ማለት ነው ሌላው ይሄ የጂኦፖለቲካው ነገር እስክ ሲወራ፣ ጂኦፖለቲካ ኤቭሪ አዘር ዴይ እየተቀያየረ ነው ጋይስ። ኢቨን አላዮቹ ኢትዮጵያ በዚህ መንገድ ስትሄድ በጠቅላላ እየተቀያየሩ ነው ያሉት። የዛሬ ሶስት ዓመት አራት ዓመት ተርኪ በእኛ ሳይድ የነበረችው አሁን በሱዳኑ አረፍ ሳይድ ላይ በጣም እየጣሩ ነው ያሉት ሪሌሽንሽፓቸውን። ሱማሌ ላይ ያጡት ነገር ስላለ እየተሯሯጡ ነው ያሉት። ሶ ኤቭሪ አዘር ዴይ እየተለዋወጠ ነው። ወደዳችሁም ጠላችሁም የጂኦፖለቲካውን ነገር አታስቆሙትም የማስቆሙም አቅም አላችሁ ብዬ አላምንም። እዚህ ላይ ያላችሁት እንዴት ሰርቫይቭ ልናደርግ የእኛ እስቲል መበጣበጥ፣ የእኛ የተለያየ ስቴ አንድ ላይ ሙቪንግ ፎርዋርድ ለማድረግ እንኳን ለምንን የምንሞክራቸው ነገሮች ከጠነከርን አንድ ላይ ልንጠነክር እንችላለን። ላዳክም የሚል የሻዕቢያ ተላላኪ ምናምን እዚህ አገር ላይ ቁጭ ብሎ ግራ ይገባው ግማሽ አማራ ግማሽ እንትን የሆነው ግራ ገባው። በአማራ ፖለቲካ ላይ እንትን ብሎ የሻዕቢያ ጠበቃ የሚሆኑ ሰዎች አሉ።

አሳልፈ ስትሰጣት ማለት ነው። ውስጥ ያለ ነው። ኢቻዘር ተጣልተናል፣ ኢቻዘር አልተስማማንም፣ ኢቻዘር እንትን እያለን ነው ያለ ነው። ባንዳ በባንዳ አይደለም። የሌላ አገር ኢንትረስትን ግን አሳልፈ ስትሰጥ ዳስ ኮል ባንዳ። የእንቁላል ቀቃይ ልጅ ዳት ስምፕል። አገርህን ብቻ ኢንትረስትን ፕሮቴክት የምታደረጋት ከሆነ ፕሮቴክት አድርጋት። ባንዳ የሚለው ቃል ባዘር አያርጋችሁ። ወደዳችሁን ጠላችሁ፣ ለሚመጣው ነገር እኔም እናንተም አናስቆመው። አንድ ላይ መቆም ከቻልን ለሀገራችን ኢዚሊ እንትን ማለት እንችላለን ብዬ ነው የማምነው። ይህ እንግዲህ ባንዳ ማለት የሀገርን ጥቅም አሳልፈው የሚሸጥና ባለበት ላይ እርኩሰቱን እየመሰከረ ለሌሎች የሚያሽቃብጥ ሁሉ ባንዳ ይባላል። ሀገርን በዘላቂነት በማወቅም ይሁን ባለማወቅ ለጠላት የሚተባበር ነውረኛ፣ ራሱን ሸቀጥ አድርጎ የሚሸጥ ወይም የሚያከራይ ሁሉ ባንዳ ቆጥቆል በቃ ይሄ ነው። የሀገርንም የነ የህዝብን ጥቅም ሉዓላዊነት የሚያስደፍር ነውረኛ ሁሉ ያው ባንዳ። ይሄ መጠሪያ የክብር ስም እኮ ነው፣ ጀነራል ኮሎኔል እንደዚህ እንደሚባለው ሁሉ ይሄ በጀግንነት የሚመጣ ሀገርን በመጠበቅ ዋጋ የሚከፍል የአካል መስዋዕትነት የሚከፍል የህይወት መስዋዕትነት እየከፈለ ክብሩን በዛ ልክ ከፍ ያደረገ ማዕረጉ እንደዛው ከፍ ይላል። ይሄ ደግሞ ሀገርን በመሸጥ እንትኑ ላይ በሰራው ልክ በባንዳነቱ ይሄ የክብር ስማችሁ ነው፣ ሰው አሰራራችሁን ማስቀጠል ነው። በዛም ይሁን በዚህ ግን ኢትዮጵያን መስሎ ኢትዮጵያዊ መስሎ ኢትዮጵያን የሚያፈርስ እኛን መስሎ እኛን የሚያጠፋ ነውረኛ ቡድን፣ ፖለቲከኛ፣ ፓርቲ ነፃ ውጭናኝ ብሎ መሳሪያን ግቦ በየቦታው የሚወራጭ ባንዳ ወይም ቆሻሻ ሁሉ መጠረግና መጥፋት ኢትዮጵያን ማሻገር ይረጋግጣል ማለት ነው። ስለዚህ እዚህ ጋር አንዱ ያየ ነው አማራን የመጀመሪያው አጥፊና ተጠፊ አድርጎ ሌላውን የማይነካው የሚመስለው የሻዕቢያ የሶማሌ፣ የጅቡቲ የኦሮሞ ሞሮ የሌላው ብሔር ላይ ያላችሁ እብዶች ወይም ሸቀጦች ወይም ባንዳ ሆናችሁ ጥፋትን የምታባብሱ እና የአማራ ፖለቲካ ውስጥ ገብታችሁ የምትፈተፍቱ ነውረኞች፣ ከዛ ቆሻሻ ነገራችሁ እረፉ። ምክንያቱም ራሳችሁን ነው እያጠፋችሁ ያላችሁት። ዛሬ ላይ የምታደርጉን ነገር በሙሉ ራሳችሁን የሚያጠፋ እጅግ በጣም የቆሻሻነት መገለጫ እንጂ ዘላቂ መፍትሄ የሚያመጣም አይደለም። እጃችሁን ሰብስቡና እረፉ፣ እረፉ፣ ከዛ ህዝብ መከራ ላይ ውጡ። በጣም በጣም ነውር ነው። በዛ ህዝብ መከራ መነገድና እሱን እዚህ ጋር ማረጋገጥ ችለናል። እንደ ሀገር ኢትዮጵያዊ እንሁን፣ ሰው እንሁን፣ ሀቅ ላይ እንቁም። በእነሱ ሆስፔላሪቲስ ላይ ሆነን በባለቤትነት ነገሮችን ለመፍታት ጥረት እናድርግ። ስንነጋገር፣ ስናወራ፣ ምንም ነገር ስንል በትክክል የተናገርነው ነገር እንዲፈታ ወደ መፍትሄው ሊያደርስ የሚችል አካሄድና ሐሳቤ ላይ ትኩረት ሰጥተን እንስራ ለመፍትሄ ካልሆነ ወደ ባሰ መከራ ሊወስድ የሚችል አቀጣጣይነትና ድግስ የጠብ ድግስ ጠንሳሽነት ደግሞ ይሄ ነውረኝነት ስለሆነ እሱ ላይ ያላችሁ ሰዎች ከዛ ውጡ የሚል መልእክት አለን። በዛ የሚሆን በዚህ የኢትዮጵያ ድል ይቀጥላል። ኢትዮጵያ ጠላቶቿን ሁሉ ከመሬት በታች ቀብራ ከፍ ከፍ እያለች ትሄዳለች። ወደኋላ መመለስ የለም። ብታምኑም ባታምኑም የኢትዮጵያ አጠቃላይ ሁኔታ ዓለም አሁን ካለችበት ሁኔታ ወደኋላ አትመለስም። በቃ ስታመርተው ስታዘምረው የነበረውን ነገር ሁሉ ሁሉም የዘራውን እያጨደ ወደ ፍሬው እንሄዳለን። ኢትዮጵያ ተበድላለች። አሁን የካሳ ዘመኗ ነው። ሰው ፈጣሪ ያንን ያደርጋል። በባንዳነትም ሆነ በየትኛውም ቦታ ላይ ያላችሁ እርቃናችሁን የቀራችሁ ሰዎች፣ እዚህ ኢትዮጵያ ውስጥ ሆናችሁ ኢትዮጵያን ለማጥፋት ከየሰፈሩ የመጣችሁ ከኤርትራም ሆነ ከሌላ ቦታ መጣችሁ ኢትዮጵያን የኢትዮጵያን ህዝብ ታባሉ ሰዎች በቃ መጥፊያችሁ የደረሰ መሆኑን ወቁት። የፈለጋችሁትን ያክል ተፈራገጡ። ኢትዮጵያ እናንተን ታጠፋለች። ድሏን ከፍ ከፍ ታደርጋለች። ኢትዮጵያ ታበጽ ደባባ እግዚአብሔር መልካም ጊዜ